አሬ ሰውዬ፣ በግ በሉት በግ። አምላክ እንዴ ምን እያደረገ ነው? ምን እያደረገ ነው? ረጅም ጊዜ በኋላ ቢኒ ዳና እንግዲህ ስታንዳፕ ኮሜዲ በአሜሪካ በቅርቡ ለተወሰኑ ሰዎች አቅርቦ ነበረ። ከዛ ላይ ቺ ፓርት በጣም ስለተመቸችኝ ለእናንተ ጋበዝኳችሁ ማለ የምንወደው ድምፃዊ እንግዲህ ያራዳ ባላ አብዱ ኪያር ቀጣይ ሰኔ 1649 ዓመት ይይዛለሁ ብሏል። እንግዲህ ይሆናል አሁ አርባ ዘጠኝ እዛ ክልል ውስጥ ነው። ለማንኛውም የምንወደው የአራዳ ባላ አብዱ ኪያር እንኳን ተወለድ። የአራዳ ቅዳሜ እንግዲህ ቅዳሜ ከሶስት ሰዓት በኋላ በኢቢኤስ የሚተላለፈው እነ ናቲ ምናምን አጣጭር አጫጭር ኮሜዲዎች እንዴት ነው እንዴት ነው ቤተሰቦች፣ ፈታ ዘና ያደርጋሉ። አላ አንዳንዴ ደግሞ በጣም ግግም ምንም ይሉት እኔ በጣም ነው ፈታ የሚያደርጉኝ። እቺ ደግሞ በጣም አዝናንታኛለች። ስ አብረን እንያት። ቤቢ ስዊቲ ስስስ ሰላም ሰላም፣ የሀገሬ ልጆች እንዴት ናችሁ? እንግዲህ እንደተለመደው እናንተን ያስቃሉ፣ ያዝናናሉ እንዲሁም ቁም ነገር ያስዛሉ ብያመንኳቸውን ቪዲዮዎች ከተለያዩ ሻ ሚዲያ ስብሰባ አድገ ጀመት ቻለው አብረን ፈታ ዘናንናለን ማለት ነው። ለዚህ ቻን አዲስ የሆናችሁ ቻን ሰብስክራይብ በማድረግ እንዲሁም ሜን ቪዲዮ ላይክ አድርጋችሁ ቪዲዮ እንድጀምሩት በአክብሮት እየጋበዝኩ ወደ ቪዲዮዎቹ እናልፋለን ማለት ነው። What's happening? What's happening? Hey! እኔ የማደርገው ምንድን ነው? በሳምንት 100 ሺህ ብር መኪና ውስጥ አደርጋለሁ። መኪና እንዳይዘረፍ እዛ ፍተሻን

ጓደኛን ስለ እሱ ቢነግራችሁ፣ የሆነች ልጅ ጋር ይተዋወቃል። ያው የሚታወቅ ነገር ነው። ተያይዞ ከልጅቷ ጋር ሮጦ ክላስ ገቡ። ልጅቷ በዛ ጊዜ ደግሞ ሴክሬታሪያት ቢሮ፣ በየአካባቢው በደንብ ያስተምራል። በተለይ በጤና ላይ በበርካታ የአባላዘር በሽታዎች ኤች አይቪ ላይ በደንብ ትምህርት ይሰጥ የነበረበት ጊዜ ነው እና ልጅቷ የነቃች ናት። ወንድሜ መከላከያ ይዛሃሉ አለች። ምንድነው? እኔ እኮ ምንድነኝ? እንዴት ነው መከላከል? ምን ማለትሽ ነው ምናምን አለችው። አይ እንደዚህ እንደዚህ እንደዚህ ብላ በግልጽ ነገረችው። ኦኬ፣ መጋጫ ማለትሽ ነው? አዎ፣ መጋጫ አለችው። ቆይ መጣው አለና ሮጦ ወጣ እና ከሰፈራቸው አንድ በቅርጫት ቅርጫት በቅርጮ ውስጥ ምናምን የሚሸጥ ነጋዴ አለ ባለ ሱቅ አለና ልጁ እየቃመ ለሊቱ ሙሉ የሚነግድ ልጅ ነው እና ሮጤዶ በእናትህ እባክህ እንደዚህ እንደዚህ ከባለፈው ሂሳብ ጋር አንድ ላይ እሰጣለሁ፣ አንድ ሴንሴሽን ስጠኝ። በቃ ሂሳቡን ነገ አንድ ላይ ደርቤ ያመጣላለሁ። አንድ ኮንዶም ሴንሴሽን ስጠኛል። አንተ የባለፈውን ብር አለብህ አላመጣህም፣ ያለ እየተነጫነጨ ልጆ፣ ይኸው ለአንተ ግን ምናምን ብሎ አንስቶ ብጥስ አድርጎ ሰጠው። ይዞ ሄደ፣ ክፍል ገባ፣ ይዤ መጥቻለሁ ብሎ በሩን አዘጋ። መብራት ሲያጠፋ፣ ኖ ኖ ኖ ኖ፣ እንዴ በህይወት አይቀለድም። መብራቱን አብረዋለች መብራቱን አብረዋል። እንግዲህ አንቺ ካልሻለና መብራቱን አበራና የተሰጠውን ቅድድ ሲያደርገው ለካ ልጁ መርቅኖ የሰጠው ጉድ ሞርኒንግ ሻይ ቅጠል። እነዚህ የከተማ ሰዎች እኮ ተንኮለኞች ናቸው። ለነሱ ለነሱ ሲሆን የሚጣላቅ ነው፣ ለእኛ ለእኛ ሲሆን ምነሳነስ እሺ ነስንሰ ልጣላቅ ነው። ከረጅም ጊዜ በኋላ ቢኒ ዳና እንግዲህ ስታንዳፕ ኮሜዲ በአሜሪካ በቅርቡ ለተወሰኑ ሰዎች ያቀርቦ ነበረ። ከዛ ላይ እቺ ፓርት በጣም ስለተመቸችኝ ለእናንተ ጋበዝኳችሁ ማለት ነው። ሌላዎቹ ያው ድሮ የምናቃቸው ናቸው። እች ግን ለየት ስለምትል ጋበዝኳችሁ ማለት ነው። ለኛ ለኛ ሲሆን የሚነሰነስ ይሻላል ለዛ ለማንኛውም ተመችቶኛል ስሚልኝ ብቻ ገርማችሁ ሁለት ዓመት ከሰባት ወር የማይመስል ነገር ለሚስት አትንገር ይላል እስቲ እንስማው ምንድናው ጉዱ መንግስት ጋር የለፋው ስራ መኪና ውስጥ አስቀምጫለሁ አምጥቼ ታያቸዋለሁ። ሁለት ቢሊዮን ሰባት መቶ ሰማንያ ስምንት ሚሊዮን ብር ነገ ፈራረማለሁ። እንደዚህ አይደል ነው፣ ቁጥር አለማወቅ ነው ማለት ነው። ይሄ የአንዱ ቦታ ብቻ ነው። የነገ ነው ታው፣ ግድ የለህም ታው። አሙስ ደግሞ ባህር ዳረጀ ሁለት ቢሊዮን ብር ለብቻውን ፈራረማለሁ። ይቻል እንዲህ። ከዛ ተመልሼ መጥቼ ጋምቤላ ደግሞ ሰኞ ለተሄዳል ምንድነው? ሱ ደግሞ 3 ቢሊዮን አራት መቶ ምናምን ቢሊዮን ብር ነው ተሰራው። እንዴ ለም ያረጋ ሲጀምር። ከዚህ በቃለ የሚደርስ ነገር እንደዚህ መተርተር ማግባ ማለት ነው። ሄሎ ሄሎ፣ ድምፃዊው አብዱ ኪያር፣ እስኪ ለአብዱ ኪያር ዘፈኑለት፣ አብዱ ያራዳ ባንዲራ ያዥ ይላል እስኪ እንስማው። ምንድነው፣ ዘፈኑለትስ፣ ምንድነው የሚባለውን ነገር አብረን እናየዋለን ማለት ነው። እንዴት ዋልክ ዋልክ። እኛ ልዩ ዜሞች እንባላለን፣ ቲክቶክ ነው የምንሰራው። ና በጣም በጣም ነው የምንወድክ፣ የምናከብር፣ የምንወድና ዛሬ እድሉን አግኝተን ያንተን ሙዚቃ አንዴ ልንጫወትልህ ነበር ፈቃደኛ ከሆንክ። ኮንክ አራሽ ፍቅራ አይደለም ልትዘፍኑልኝ ነው? አው እግዚአብሔር ወይኒ ታዲዬ ስንት ናችሁ? ናት እኛ አሁን አምስት ነን። የራሳችሁ አላችሁ ዘፈን? የራሳችንን እየሰራን ነው፣ ግን አሁን ለዛሬ ያንተን ነው የምንዘፍንልክ። የእውነት ለእኔ? አዎ ማን ልኳችሁ ነው? እኛ ራሳችንን ቲክቶክ ላይ ከአምስት መቶ ሺህ ሊጋ ወይ ደረሰ አካውንት አለንና እሱ ላይ ለአርቲስቶች እየደወልን እንዘት ናለና ብዙ ሰዎች ለአብዱ ኪያር ደውሉለት እያሉ ኮሜንት እያደረጉልን ስለሆነ ነው። ዛሬ ለአንተ ምን ሰራ ነው እንትን ሰላም ነሽ? እኔ ሀያ ዓመቴ ነው

ዋው ደስ ይላል። በጣም አገኛቸዋለሁ አንድ ቀን፣ በጣም ደስ የሚለን እሺ በጣም ነው። ምን ነው ከፈለጋችሁ ኮንሰርት ጋብዛችኋለሁ። እሺ እኔን ላይቭ ስዘፍን ማየት ከፈለጋችሁ ደሞ ጋብዛችሁ የምሰራበት ቦታ ካልሆነ ምሳ ወይ ደሞ መክሰስ የሆነ ነገር እናንተ ጋር እንጫወታለን። እሺ በጣም ደስ ይለናል። እሺ የዛሬ ወር እኔ አርባ ዘጠኝ አመት ሰኔ 16 ማለት ነው 49 አመት ይሆነ። አብዱ የምንወደው ድምፃዊ እንግዲህ የአራዳ ባላ አብዱ ኪያር ቀጣይ ሰኔ አስራ ስድስት አርባ ዘጠኝ አመት ነው ይይዛለሁ ብሏል። እንግዲህ ይሆናል። አዎ 49 እዛ ክልል ውስጥ ነው። ለማንኛውም የምንወደው የአራዳ ባላ አብዱ ኪያር እንኳን ተወለድ ክልል ሰኔ አስራ ስድስት እንግዲህ አርባ ዘጠኝ ዓመቴን ይይዛለሁ ብሏል። ቺኮቹም እንግዲህ ዘፈኑ ዘፍነው አስደስተውታል። እኔም ደስ ብሎኛል። ግን አብዱ ኪያር አርባ ዘጠኝ ብቻ ነው ትንሽ አልተሸራረፈችም። ለማንኛውም የአራዳ ባላ ስለሆንክ በጣም ትመቸኛለን። ይመች ረጅም እድሜም ተመኝቼልሃለሁ አብዱ ኪያር እናንተ፣ እጠብቃችኋለሁ አንድ ቀን እንገናኛለን። በጣም እናመሰግናለን። እግዚአብሔር ያክብርልህ። እናመሰግናለን። በጣም አሪፍ ነው። በተነጋገር ነው መሰረት በእንደዚህ አይነት ሁኔታ እንሰራዋለን። እሺ ያው ዝሩበት ፍቅሩ ላይ በተለይ ማለት ነው አረ ችግር ቅዳሜ እንግዲህ ቅዳሜ በኋላ ምናምን አጣጭር አጫጭር ኮሜዲዎች እንዴት ነው እንዴት ነው ቤተሰቦች፣ ፈታ ዘና ያደርጋሉ። አለ አንዳንዴ ደግሞ በጣም ግግም ምንም ይሉት እኔ በጣም ነው ፈታ የሚያደርጉኝ። እቺ ደግሞ በጣም አዝናንታኛለች። ስ አብረን እናያት ቤቢ ስዊቲ እስቲ እስቲ እስቲ የእኔ አባት እጮኛዬ ነው፣ ይበቃል እ የሚጫወተው ነው። እሱ ደግሞ ዳይሬክተራችን ነውተው

ስሜቱ በጣም ቆንጆ ነው። በዛው ቀጥሉ፣ ወደ መሳሳ ትገባላችሁ። አይ አለሜ፣ ምስተር ጃክሰን ተረጋጉ። አለሜ እሺ ፍቀጅልኝና እንደ እንቡጥ የፈኩ ከናፍርቶችሽን በከንፈሮች ልቀመሳች እስቲ አው ሲጀመር ለምንድን ነው ሰው ጫት አይቃም አይቃም የሚባለው? ለምንድን ነው አሁን ላይ አሁን ላይ ይሄ ኢሹ የተነሳበት ምክንያት እኔ ሊገባኝ አልቻለም። ለመሰለሽ ሰው የሚቅምበት የራሱ የሆነ ምክንያት አለው አይደለ? ሰው ለስራው ሊያነቃቀው ይችላል መቃም። እኔ አሁን ለሚቅሙት መወገን አይደለም ግን፣ እንደዚህ በዚህ ያክል ደረጃ ጥላቻ ሊደርስበት በቃ፣ ይሄ ጫት መቃም መቆም አለበት እስከሚባል ደረጃ እየደረሰ ነው አሁን ላይ ማለት ነው። እኔ ስለምቅም አይደለም እንደዚህ የምለው እኔ አልቅምም? ግን የሚቅሙ ሰዎች የራሳቸው የሆነ ምክንያት አላቸው ነው የምልሽ። እሺ አንተ ስራህ ምንድነው? እኔ አስመጭና ከፋፋይ ነው። ምንድን ነው የምታስመጣው? እኔ ከሀረር ነው ጫት ነው የማስመጣው። ምን አይነት ወንድ እንድታገቢ ነው የምትመኝ? ባል ምን አይነት እንዲሆን የምፈልገው ካንተ የተሻለ አስተሳሰብ አንድ ቀን አጎታችን እኛ ሰፈር ፊት ለፊት አንድ ታደሰ እንጆር የሚባል ሆቴል አለ። እዛ ተቀጥረው እየሰራ ነው። ና አንድ ፍሬንዱ ቀበላ የሚባል ፍሬንድ እና ከታች ጨብሶ ወደ ላይ ይወጣል። ሰውየው ሰክሯል። ዳገቱ እየወጣ ነው። ፊት ለፊት ገብርኤል አለ፣ ቅዱስ ገብርኤል

እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮች የእነኚህን ይመስላሉ። በቪዲዮቹ ፈታ ዘና እንዳላችሁ እርግጠኛ ነኝ ማለት ነው። በቀጣይ እናንተን ፈታ ዘና ያደርጋሉ ብዬ አመንኳቸውን ቪዲዮች ከተለያዩ ሻል ሚዲያ ሰብሰብ አድርጌ እየ እስከ መደረስ እናንተ ውድ የኔ ቤተሰቦች ትናፍቁኛላችሁ ማለት ነው። እስከዛ ጉ እናንተ ሰላሙን፣ ጤናውን፣ ሀብቱን፣ ዝናውን ሳምንቱ የሰላም የጤና እንዲሆን እላችሁ ተመኘሁኝ። በቀጣይ እስከምንገናኝ ድረስ ባባይ